እንግዲህ ሳሩን የቤት ንቁ የሆነችው ትንኝ መግደል የማትችለው ሰላም የህይወት ጓደኛ መንገድ ላይ ጠብቃ ልትመታ ስትል ና ንታገል ስትላት ፈርታ ሰተን በቀበቅን ያየናት ማለት ነው። ከዛ በኋላ ዳዊት ይደርሳል። ድንገት ዳዊት ሲገር የልብ የልብ ይሰማትና ወንድሟ ስላለሁላት እገጥማለሁ ብላ ተፍ ተፍ ስትል ከዛ እንግዲህ ጸጉሯ ላይ ያለውን ዊግ ላጥ አድርጋ ስታጋልጣት ተናግራ ተደናግጣ እንግዲህ ሰላም ሄዳለች። አሳያት ነበር መሬት አስገባት ነበር ስትለው ዳዊት ደግሞ እኔ ባልደርስልሽ እኮ ጭፍንፍን አርጋ ልትጥልሽ ነበር ብሎ ስንፍናዋን ነበር ያሳውቃት። በነገራችን ላይ ሳሩን ሁሉ ነገሮቿ እየተጋለጡባት ነው። የሰው ልጅ ይዘገያል እንጂ እውነቱ መውጣት አይቀርም። በዛሬው በዚህ ውስጥ እንግዲህ መድኃኒቱንም እሷ እንደሆነች ያደረገችው ህይወትን ለመግደል ብላ ያሰበችውም ዳዊት እንግዲህ የደረሰበት መድኃኒቱ ከሳሚ እጅ ተገኝቷል ማለት ነው። እንዲሁም ሩታና ህይወት እንግዲህ ስለ መድኃኒቱ ሲያወሩ ድንገት ደርሶ ዳዊት ሰምቶ ሳሩንን በጥፊ መቷታል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛል። የህይወት መንገድ እንግዲህ ቀጣይ ክፍል ይዘንላችሁ መተናል። ሳሩን እንግዲህ ከሳሚ ጋር ተደባድባለች፣ ግን ሳሚ ጀግና ናት። ቆይታ አሳይሻል ትገልጽ ያለቻት ግን አሳፍራታለች። ዳዊት ፊት ጸጉሯን በማንሳቷ ገና በቃል ይዛባታለች። በዚህ መሰረት ተናዳ እንግዲህ ሳሩን እየሄደች እያለች በዝምበይ እያላት ነበር። ከዛ ሳሚና ደግሞ ህይወት ደግሞ አብረው ቁጭ ብለው እየተጫወቱ ነበረ። ለምንድን ነው ግን መደበቅ የተቻለው የፈለጋችሁት ለምን ትደብቃላችሁ? እያለቻት ነበረ ሩታል። ሁሉ ነገር እዚህ ቤት ውስጥ ለምን አይወጣም? ድብቅብቅ ለምንድ ነው የምታደርጉት? ስትላት ህዊ ምንድን ነው የሚያስጨንቀሽ? ስትላት ምን የማያሳስበኝ ነገር አለኝ? ለሐሳብ እኮ ነው የተፈጠርኩ ትላለ። ህዊ ግን ትላንትና ሳሚ ምን እያለች ነበር? አለቻት። ለምን ተደብቃ እያዳመጠቻቸው ነው? እኔ አይደለሁም። እኔ እንዴት ነው እኔ ከኪሴ ውስጥ ያስገባውም ማን እንደው አላውቅም። እንዴት ዳዊትን እገለዋለሁኝ። ይች ማትረባ ለማሳበባንቺ አስባ ነው አንቺ ብቻ ነሽ የምትረጂ፣ አለቻት ሩታን። ከእውነት የተራቀቅኩ የደደቦች ክስ ነው። እኔ ለምንድን ነው ዳዊትን የምከሰው? የደደቦች ታሪክ ናት። ያስበሸዋል ዳዊት እኮ ነገር ቢሰማ እውነት ይመስለዋል ትላለችና እና አይ በጨራሽ አይመስለውም ዳዊት እንዴት እንደሚወድሽ ታቂያለሽ አለቻት ማለት በፍቅር ሳይሆን በኖርማል አለቻት እኔም ያልተረዳሁሽም ግን እኔና ዳዊት ለምንድ ነው እንዳንገናኝ የማትፈልግ አለቻት በመካከላችሁ ገባችሁባችሁ እ እንደዛ አይደለም ማለት ይገባኛል ለወንድምሽ አልመጥነውም ግን እኔም አላስበውም አለቻት ህይወት ረዳዋል ሻለ ወንድምሽን ለመጠበቅ ነው ይቀርታ እንደዚህ እንዲሰማሽ አልፈልግም፣ ግን ዳዊት ከሌላ ሴት ጋር ጀምሯል አለቻት። እና እኔ ምን አገባኝ አለች ህይወት። የሚመለከተኛል። ይቅርታ ካስቀየምኩሽ። ከዚህ በላይ የሚያሳስብሽ ብዙ ነገር አለ። ልክ ነሽ አለች ህይወት። የጠፋች ልጅ አለችኝ፣ በዛ ላይ ቤተሰቦቼ ጠፍተዋል፣ ከማን እንደተወለድኩ አይታወቅም፣ ከዛ ላይ ስራ የለኝም። እንደኔ አይነቱ ማን ይፈልገዋል? አለቻት። እንደ እሱ እኮ ለማድረግ አይደለም አለቻት። እውርቴ እና አለቻት። አዲሷን ሴት ማለቴ አለቻት። ከዳዊት ጋር የምትገናኘው ፎቶ እንድታሳይኝ ትችያለሽ አለቻት። ይቻላል፣ ምን ችግር አለ አለች እና ከስልኩ አውጥታ አሳየቻት። አይ ቆንጆ ናት አለች እሱ ግን መርጧታል ስትላት አዎ አለቻት። ሕይወትም ወዷታል ወይ ስትል አዎ፣ ቀይ አበባ ሰጥተዋታል ስትል፣ እኔ እንደውም አብረው ትዳር ብይዙ ደስ ይለኛል። ትዳር፣ ዳዊት ሊያገባ ነው ብላ ህይወት በጣም ነው የተሰማት። እንደዛ በያ አንችልሽ እንጂ ያሰብሽው አስደነገጥሽኝ፣ አለች በቅርብ ይሆናል ብዬ አስባለሁ። በጣም ልጅቷ ወደዋለ ያትፋታውም፣ ያውም በዚህ ጊዜ አንስሳ እንዱ አይደለሽ አለቻት። ሙጫ አይደለሽ ራስሽን እኮ እያሰደብሽ ነው አለቻት። ማለት ነው ማለት፣ አንቺም የዘመኑ ሴት እኮ ነሽ አለቻት። እኔን እኳ አይጨምረኝም። ከዛ እንደገና እንግዲህ መድኃኒቱን ከሳሚ እጅ አየበትና ይህ መድኃኒት ለካ ልትመረዘኝ የነበርከው አንተ ነህ ሲለው እኔ አይደለም ለካ ከዚህ ኔ አይደለም ኬት አመጣኸው እንደ እጅ ከፍንጅ መድኃኒቱ ጋር ይዤ እንደት ትክደኛለህ ሲል ሂወት መካከላቸው ገብታ ታገላገላቸው። ሂወት አክብሬ ነው ዝሚካል ግዲ ማርገውን አውቃለሁ በሚ ሲጣሉ እባክ ብላ ሂወት በማል ገብታ ታገላገላቸዋለ። ከዛ በኋላ እንግዲህ እሩቲ ጎበዟ ሂዳ በሰው አስቀይራ የዲኤንኤ ውጤት እህታቸው እንዳላደለች አስመስሰራ አመጣችለት። ይህ ሁሉ መገጣጠም አንድነው ነው ማለት ነው። አለሰሚያ አዋየ እንኳን በታሪክ መስተሳሰብ ህይወትን ቁርጥ የሚመስል ሰው ሊመጣ ይችላል፣ ግን እህታቸው ትሆናለች ብዬ ነበር። ብትሆንማ አንተም ጓዛችንን ጠቅለን እዚህ ቤት ውልቅ ነበር የምንለዋል ግን ውስጤ አሁንም አላመነም፣ አላት እና ሩቲ አስቀይራውን ማለት ነው። እኔን አንቺ ለማመን ያስቸግረኛል። ገንዘብ እንደሌለች ደግሞ አውቃለሁ። እድሜ ለአንተ፣ ባየቀኑ አንተም ሳሩንም እያጭበረበረች ታመጣለች። አንተ ግን የት እንደምታደርሰው አላቅም። ማለት እያጭበረበረች ስትላ እያጭበረበርኩ ማለት ነው ስትል ቀየረች። በገንዘብህን ግን እንደው ታባክነዋል እንደ ጉድ። ለማንኛውም ክላስ አለብኝ ብላ ጥላው ትሄዳለች። እሱ ምንድን ነው እየተፈጠረ ያለው ብሎ ሳሚ አጅሬ ደግሞ እንደዚህ እያለ እንግዲህ ህይወት ደግሞ ከሰላም ጋር ተገናኝታ እባክሽ ተወታ አድርጊኝ፣ አትደብድቢያት፣ እንዳትደበድቢብኝ እኔን፣ አታስቀምጠኝም። አንቺስ ምን ሆነሻል? አትመቻችም ስትመቻት ዝም ብለሽ ታያታለሽ አለቻት። ስትሰድቢ ስደቢያት ምንድን ነው? ይቺ ትንኝ የምታክል ሴት አንቺ እኮ ትናሻል። ከዛ በኋላ እንግዲህ ህይወትና ሩታ ተቀምጠው ግን ለምንድን ነው ይህን ነገር የምትደብቁት እያለች ነበረ አሁን በመካከል ላይ ስልክ ተደውሎላት ሩታ ወጣችና ወንድሟ የህይወት ልጅ እንዳገኛት ሲነግራት በጣም ተደሰተች። እና ግን አሁን ለህይወት ሰጣት ነበር ልጇን ከሳሩን ካወቀ ትገልባታለም ታሸሽባታለ። ጥሩ ቦታ ላይ ማስቀመጥ አለብኝ። ሰይ እንኳን የህይወት ልጅ ተገኘች ብላ ሩቲ በጣም ተደሰተች። እኛም የህይወት ልጅ በአካል በመገኘቷ በጣም ደስ ብሏል። ግን ለምንድ ነው አለቻት የሳሩን ጉዳይ ለመደበቅ የፈለግሹ ለምንድ ነው አንቺ በሳሩ ምክንያት እንደወጋችሽ ለምን ደበቅሻት? አለቻት እባክሽ፣ ዳዊት ደግሞ ቢሰማ ችግር ይመጣል። አዎ ነገሩ በህመም ላይ ህመም ተጨምሮበታል። ሳሩን ግን እስካሁን እኮ ይቅርታ አልጠየቀችሽም አለቻት እኔ እኮ በሷ የተነሳ እንቅልፍ እያጣሁ ነው አለ ህይወት። ለሊት አይኔን ስጨፍን ቢላዋውን ይዛ ትመጣብኛለች። እሷ እኮ ገና ታብዳለች። ስራዋ እኳ ሰፍሯት እንኳ አይታኝ አታውቅም። ምን ይሻላል? ከጊዜ ወደ ጊዜ እየባሰባት ሄደ። አውቆ ላበደ መድኃኒት የለውም እና አውቃ ነው እያልሽ ነው እያሉ ያወራሉ። ግን ሰው እንዴት የገዛ እህቱን በቢላዋ ይወጋል? ስትል ድንገት አጅሬ ከውስጥ ሆኖ ሰምቷቸው ዳዊት መጣና፣ እንዴ ሳሩናት? እንዴ ወጋች አለና ደነገጠ ዳዊት አንቺ ለምንድን ነው የደበቃችሁኝ? አይ እኔ እና እሷ ስንጣላ እኔን አገላገላለሁ ስትል እሷ መታየ። ኪችን ሰምቻቸዋል። አትደብቁኝ። ህይወትንስ ቢሆን ለምንድን ነው የምትወጋት? እንዴ እኔ እና ሳሩን ስንጣላ አኮ ለማገላገል ገብታ ነው እንደዚያ የሆነች። አንቺንስ ቢሆን ለምን ትገዳያለሽ? እሷ እንደ መውጋት አለ። አንቺስ ብትሆኝ የባሰ አታምጣ አለ። አንቺስ ለምን እንደዚህ ታደርግሻለች? ይች ልጅ አበደች፣ ለየላት ማለት ነው ብሎ ዳዊት ይናገር ይናደድ። ተረጋጋ። ባለመግባባት ነው የትም ያህል ባለመግባባት ቢገኝ ሰው እንዴት እህቱን ይወጋል? ብሎ በጣም ተናደደ እና ሳሩን ብሎ ጠራት እና ሳሩን ሲጠይቃት ምንድን ነው የምትጮኸው? አንቺ ግን ጤነኛ ነሽ? ለየልሽ። ሳሩን አላት። ምንድን ነው አልገባኝም፣ አለችው። ምን ነህ ነው እንዴት ነው ልብ የሚኖርች ነው እህትሽን በቢላዋ የምትወጊያት የእናትሽን ልጅ እንደዚህ የምታደርጊያት? አላት። አንቺ ኖርማል ነሽ? ጭንቅላትሽ ደህና ነው? አላት። ፍ ለሷ እኳን ነበረም፣ አለችው። ለህይወትስ ቢሆን ህይወት ትሞት ብሎ ያለው ማን ነው ትሙት አለች። እኔ ትሙት ብያለሁ፣ አንተ ምን ቤት ነህ አለች። አንቺ ማብደሻል። አንቺን ጥፍን ጋርጌ ወይ ጸበል ወይ አማኑኤል ወስድሻለሁ አለ ዳዊት። በጣም ተናዷል። ለተፈጠረው ነገር ይቅርታ ሩትዬ፣ ለአንቺ አስቢ አይደለም ይቅርታ አለቻት ህይወት። ወግታ ቢኖር ለአንቺ ችግር የለውም አለቻት። ብትሞትም ችግር የለብኝም። አንቺ ደግሞ ቀንሽን ጠብቂ ታገኛታለች ስትምናል። አንቺ ብሎ በጥፊ ነው ያቃጠላት። እንኳን አቃጠላት ዳዊት ማለት ነው። እና ሳሩን በጣም ጠግባ ነበር። ዳዊት ወንድሜ እጁን እንዲያነሳ ስላደረግሽ አንቺ ደግሞ አሳይሻለሁ ብላ ልትመታት ስትል፣ ሩታ ከመሃል ገብታ አ የተወጋሁት አመመኝ ስትል ጥፊ ከፊቷ። እህቴን አትንኪ ከዚህ ዘወር በይ እያለች ነበረ። ምን ላድርግልሽ እያለች ስትንቀጠቀጥ፣ ልቀቂያት፣ አትንኪያት ከፊቴ፣ ጥፊልኝ አለቻት ማለት ነው። በጣም አስደነገጠቻት ሳሩን። ግን በዚህ ልክ ለህይወት ምን እንደበደለቻት ብናቅ ደስ ይለናል። የሰው ልጅ በዚህ ልክ አላህ ያዋርዳት ሳሩን የምትባል ሴት። ከዛ እንግዲህ ሳሩን ገብታ በተኛችበት ሳሚ ደግሞ ሄዶ ቀሰቀሳትና፣ ይህም መድኃኒት አንቺ ነሽን ያደረግሽው፣ ነግሬሻለሁ፣ እንዴት ነው ያደረግሽው፣ ደርሼበታለሁ፣ አትዋሽኝ እያለ ሲላት አውቃ ውሸቷን እንደታመመች አልጋ ልቤ ደከመ፣ ከርኩኝ ከርኩኝ ብላ አታለለችው ማለት ነው። ለምን መልሱ ያደረገችው ስራ ስለ ምን ብላ ትመልስ፣ እውነተኛ ስራ ስለሆነ። ከዛ በኋላ እንግዲህ ሩቲ የሳሚን የህይወትን ልጅ ለማገኘት ብላ ከወንድሟ ጋር ተቀጣጥራ ስትሄድ እንግዲህ ሳሚ ከኋላዋ እየተከተ ቀስ እያለ የምትገባበትን እና ምን ልታደርግ ነው ያሰበች ብሎ ከስር ከስር እየተከተላ ሲሄድ እንግዲህ ከዛ በኋላ ልክ የሆነ ቦታ ስትደርስ ምን እየተከተለኝ ነው ብላ አንድ የሚመታበት እንጨት ብረት ነገር አንስታ ነበር። ሆኖም ግን ወንድሟ አየውና ቀስ ብለሽ እንዳት ብሎ አፏን ፍና አድርጎ ሳሚ እንዳይሰማት አደረጋት። ሳሚ አልደረሰባትም፣ ግን እሱ እየተከተላት ነበር። የህይወትን ልጅ እንግዲህ በሰላም ሩቲና ወንድሟ ይዘዋቸዋል ማለት ነው። በጣም ደስ ይላል እንግዲህ ህይወት ደስታዋና ፈገግታዋ ሊመጣ ነው ማለት ነው። ሳሩን ደግሞ ከዚህ በኋላ እየተጋለጠች የምትሄድበት ቀን እየደረሰ ነው። ሁላቸውም እያወቁባት መጥተዋል። በተለይ አሁን ዳዊት ካላት ሙሉ ለሙሉ እህቱ ጥፋተኛ እንደሆነች እያወቀባት ነው። ነገሮች ይረዝማሉ እንጂ እውነታ መውጣት አይቀርም፣ ትጋለጣለች። በህይወት ሊመገኘት ግን በጣም ደስ ብሎናል። አሁንም ከሳሩን እጅ እንዳትገባ በሚል እንጸልይላታለን ማለት ነው። በጣም ደስ ይላል። ሩቲ ለህይወት የምታደርግላት ትልቅ እርዳታ በጣም ደስ የሚል ነው። እሷ ባትኖር ተስፋዋ ይጨለምባት ነበር። በብዙ ነገር ከጎኗ ሁና እሷና ዳዊት ያበረታቷታል። ዳዊትም ቢሆን እና ሩቲ በጣም መልካም ናቸው። ሳሚም እንደዛ ቢበድላትም መልሶ በይቅርታ ልቤቶ ልጆን እያፈላለገ ይገኛል። እንግዲህ ውድ ተመልካቾቼ የህይወት መንገድ በዛሬው የነበረው ቪዲዮ በዚህ ተጠናቋል። ቀጣይ ደግሞ በሌላ እስከምንገናኝ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።